የሚገኘው የኢትዮጵያ ወጣቶች ድምፅ ነው። የኢትዮጵያ ወጣቶች ድምፅ ፕሮግራማችን ሳምንታዊ ዜናዎችን የውይይት መድረኮችን በማዘጋጀት በሳምንት አንድ ቀን የሚያቀርበውን ዝግጅት አሁን ጀመረ። ሰላም ጠና አስጥልን። እንደምን ከረማችሁ አድማጮቻችን? ይህ የኢትዮጵያ ወጣቶች ድምፅ ነው። ለዜናዎቹ ገበየው ደስታ ነኝ። በመጀመሪያም ርዕሰ ዜናዎቹን እንሆ፦ የቅሊንጦ ቃጠሎና ክሶች በህዋት መንግስት በሽብርተኝነት የተከሰሱ ወጣቶች መቃወሚያቸውን አቀረቡ። የህዋት ፍርድ ቤት ድምፃችን ይሰማ ብላችኋል ተብለው በተከሰሱ ሙስሊሞች ላይ የፍርድ ውሳኔ አሳለፈ። በኢትዮጵያ አዲስ የአየር ንብረት እየተከሰተ ይገኛል። የሰማያዊ ፓርቲ አመራሮች በተለያዩ ሰዎች መደብደባቸውን ተናገሩ። የመቀሌው ሚላኖ ሆቴል ከህወሓት በወረደለት ማስፈራሪያ የአረና ፓርቲን ጉባኤ ሰረዘ። የሚሉት ለዛሬ ከመረጥናቸው የዜና ርዕሶቻችን ዋናዎቹ ናቸው። እንግዲህ አድማጮቻችን አብራችሁን ቆዩ፣ ዜናውን በዝርዝር አሰማችኋለሁ። የቅሊንጦ ቃጠሎና ክሶች በነሐሴ 2008 የቅሊንጦ እስር ቤት ባልታወቀ ምክንያት በእሳት ከተቃጠለ በኋላ በመንግስት 23 ሰዎች ሞተዋል ሲል የኢትዮጵያ ሰብአዊ መብት ፕሮጀክት ደግሞ ከሰባ ሰዎች በላይ ሞተዋል ብሏል መንግስት ለቃጠሎው በቀጥታም ይሁን በተዘዋዋሪ ምክንያት ናቸው ያላቸውን ሰዎች በሶስት መዝገብ ከሷለም ሰላሳ ስምንት ሰዎች በሽብር ወንጀል ቀደም ብለው ከእስር ቤት የማምለጥ እቅድ ሲያወጡ ነበር ቃጠሎው የዛ እቅድ ቀጣይ እርምጃ ነው በሚልም ገልጸዋል ለመቶ ሀያ አንድ ሰዎች በከባድ ነፍስ ማጥፋት የዱርዬው ቡድን በሚል ተደራጅተው በቃጠሎው ሟቾችን እሳት ውስጥ ጨምረዋል ብለዋል። አምስት የጥበቃ አባላት በሙስና ወይም ለተጠቀሱት እስረኞች ገንዘብ በማስገባት ተባብረዋል በሚልም ክስ ቀርቧል። የሚገርመው ለምሳሌ የመጀመሪያው ብይንና አንደኛ ተከሳሹ የአየር ኃይል መቶ አለቃው ማስረሻ ሰዴ በቃጠሎው ወቅት ከተቃጠሉት ዞኖች ገለል ብሎ የሚገኝ ቅጣት ክፍል ውስጥ ከውጪ ተቆልፎበት ነበር። እዚያው መዝገብ ላይ ፍቅረ ማርያም አስማማው ተፈርዶበት ዝዋይ ወህኒ ቤት ነበረ። እንግዲህ ሌሎችንም በተመለከተ በተመሳሳይ በቦታው ያልነበሩ ይኖራሉ የሚልም ቀርበዋል። እዚያው መዝገብ ቤት ውስጥ አዛውንቱ ዶክተር ፍቅሩ ማሩንም በእንዲህ አይነት ነገር በመጠርጠር በከባድ ወንጀል ተከሰዋል። ባለፈው ሳምንት በመቶ ሀያ አንዱ ቀጠሮ ነበራቸው ተብለው ከቀረቡት ውስጥ አብዛኛዎቹ ጥበቃ ሲጠብቁ የመላእክትና ጻድቃን ስም ሲጠሩ ነበር በሚልም ሰምተናል ብለው የተናገሩ ሰዎች ነበሩ። በተለይ በዛ ምሽት በተከታታይ በእስር ቤት ውስጥ ይመላለሱ የነበሩ የጥበቃው አባላቶች ለዚህ ቃጠሎ እንዴት ሳያዩ ቀርተዋል በሚልም የተከሰሱ በክሱ አቤቱታ ውስጥ ተካተዋል። ችሎቱ በአጭር ቃል ለየካቲት ሀያ ሁለት ቀጠሮ የሰጠ ሲሆን ተከሳሾች ከመቼውም የበለጠ ልዩ የፌዴራል ፖሊስ እጀባ ተደርጎላቸው ነበር። ከእነኚህም ተከሳሾች መካከል ከፌዴራል ፍርድ ቤት ውስጥ የነበሩ የፖሊስ ጠበቃዎች ይገኙበታል። በህወሓት መንግስት በሽብርተኝነት የተከሰሱ ወጣቶች መቃወሚያቸውን አቀረቡ። በአማራ ክልል ክረምት ላይ የተነሳውን ህዝባዊ ተቃውሞ ተከትሎ በቁጥጥር ስር የዋሉ ወጣቶች በቀረበባቸው ክስ ላይ ያላቸውን ተቃውሞ አቀረቡ። በእነ ንግስቴር ጋር የክስ መዝገብ የሚገኙ ተከሳሾች አርበኞች ግንቦት ሰባት ከተባለ ሽብርተኛ ቡድን ተልዕኮ በመቀበልና የሽብር ቡኑን አባል በመሆን በአማራ ክልል ውስጥ በሁለት ሺህ ስምንት መጨረሻ እስከ ሁለት ሺህ ዘጠኝ መጀመሪያ ከሁለት መቶ ሚሊዮን ብር በላይ ንብረት ላይ ጉዳት እንዲደርስ መደረጉን የሚል ክስ ተመስርቶባቸዋል። የፍርድ ቤት ቀጠሯቸው የሁሉም ተከሳሾች ጠበቆች በክሱ ላይ ያላቸው መቃወሚያ ለችሎቱ በጽሑፍ ያቀረቡ ሲሆን ለአቃቤ ሕግም የመቃወሚያ ቅጂ እንዲደርሰው መደረጉ ተጠቅሟል። ተከሳሾች እጃቸው ከተያዘበት ዕለት ጀምሮ በማዕከላዊ ወንጀል ምርመራ ያለምንም ክስ ለአራት ወራት የቆዩ ሲሆን ከዚያም ከሶስት ሳምንት በፊት የሽብርተኝነት ክሱ ሊመሰረትባቸው ችሏል። ተከሳሾቹ በተመሰረተባቸው ክስ ላይ ያቀረቡትን ተቃውሞ ተከትሎ አቃቢ ሕግ በቀጣይ ቀጠሮ አስተያየቱን እንደሚሰጥ ተናግሯል። በዚህም መሰረት ቀጣዩ ቀጠሮ የካቲት ሰባት ቀን ሁለት ሺህ ዘጠኝ እንዲሆንም ተደርጓል። የህወሀት ፍርድ ቤት ድምጻችን ይሰማ ብላችኋል ተብለው በተከሰሱ ሙስሊሞች ላይ የፍርድ ውሳኔ አሳለፈ። ጥር 26 2009 የፍርድ ቤት በሞሐመድ አጎናፍር እና ዋቢ አብራር የፍርድ ውሳኔ አስተላልፏል። ድምጻችን ይሰማ ብላችኋል፣ በመስጊድ ውስጥ ረብሻ አስነስታችኋል በሚል የመብት ጥያቄ በመጠየቃቸው ብቻ በግፍት አስረው ሲሰቃዩ በነበሩ ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጥቷል። የጥፋተኝነት ብይን በተላለፈባቸው ጊዜ መሐመድ አጎናፍር አልከራከልም ሲል ዋቢ አብራር ደግሞ እከራከራለሁ ብሎ ነበረ። በሁሉም ላይ ግን ዋቢ አብራር ሀሳቡን በመቀየር አልከራከርም በሚል አቤቱታውን ለፍርድ ቤቱ ማቅረቡ ይታወቃል። በመጨረሻም ፍርድ ቤቱ በጠበቆችና በአቃቢ ህግ የቀረቡትን ማቅለያ ማካበጃ በመያዝ ለመሐመድ አጎናፍር ሶስተኛ የደረጃ እርከን በመያዝ በመሐመድ አጎናፍር ላይ የአራት ዓመት ከስድስት ወር በዋቢ አብራር ላይ ደግሞ የሶስት ዓመት ከሶስት ወር የቅጣት ውሳኔ አስተላልፏል። ጠበቃቸው አቶ ሰይድ በገለጹት መሰረት ጠበቃቸው አቶ ሰይድ አያይዘው እንደገለጹት ይግባኝ የሚጠይቁ መሆናቸውንም አስታውቀዋል። በኢትዮጵያ አዲስ የአየር ንብረት እየተከሰተ ይገኛል። ይህም አየር ንብረት ቅዝቃዜውን እጅግ ከፍተኛ አድርጎ በመጨመሩ በአካባቢ የሚገኙ ህዝቦች በደብረ ብርሃን፣ ባህር ዳር፣ አዳማና ሐረር የተከሰተው ብርድ እጅግ በጣም ከፍተኛ በመሆኑ ሰዎች ልብሶቻቸውን ደራርበው በመልበስ በአካባቢው የታየውን ብርድ እጅግ አስገራሚ እንደሆነ መነጋገሪያ ሆኗል። በደብረ ብርሃን ብርዳማ የነበረ ቢሆንም የዘንድሮ ግን እጅግ በጣም የተለየ ነው። ከዜሮም በታች ነው ይባላል። በሌላ በኩል ደግሞ አዳማና ሐረርም በተመሳሳይ ሁኔታ ብርዱ ቀጥሏል። በኢትዮጵያ የተከሰተው እንቅስቃሴ ተከትሎ ከዚሁ ጋር በተያያዘ ዜና በአፋር ኤርታሌ ከፍተኛ የሆነ የእሳተ ገሞራ ጢስ ፍንዳታ ይገኛል። በዚህም በአካባቢው ያሉ ነዋሪዎችን ዓይን የሚቆረቆር ጉሮሮ የሚባጥጥ ከፍተኛ የሆነ ጭስም አስከትሎ በአካባቢው ያሉ ሰዎች ላይ ሁከት እየፈጠረም ይገኛል። ይህንን በተመለከተ በአካባቢው የነበሩ ሰዎች ቦታውን እየለቀቁ ወደ ሌላ አካባቢ እየተጓዙ መሆናቸውን በአካባቢው የነበረው ዘጋቢያችን ጠቁሟል። የሰማያዊ ፓርቲ አመራሮች በተለያዩ ሰዎች መደብደባቸውን ተናገሩ። በሰማያዊ ፓርቲ ከፍተኛ አመራሮች መካከል በተፈጠረ ግጭት የአባላቱ ከፍተኛ አመራሮች በተለያዩ ሰዎችና በድርጅቱ አባላት መደብደባቸውን ገለጹ። ሰማያዊ ፓርቲ አባላቱ እና በአመራሩ መካከል በተፈጠረው ግጭት አለመግባባት ውስጥ እንዳሉ የሚታወቅ ቢሆንም በእነ አቶ የሺዋስ አሰፋ የሚመራ የፓርቲው ቡድን በተለያዩ ሰዎች መደብደባቸውን ገልጸዋል። ይህንን ያደረሰን በወቅቱ የነበረው የኢትዮጵያ ወጣቶች ዘጋቢ በድብደባ ወቅት የተለያዩ ሰዎች በውስጡ እንደነበሩና ስብሰባ መጀመራቸውና ከስብሰባ በኋላ ደግሞ በተለያዩ የሀሳብ ቃላት ካለመግባባት በተነሳ ወደ ድብደባ መሸጋገራቸውን ገልጸዋል። የመቀሌው ሚላኖ ሆቴል ከእዋት በወረደለት ማስፈራሪያ የአረና ፓርቲን ጉባኤ ሰረዘ። ከጥር 27 እስከ 28 አራተኛ ጠቅላላ ጉባኤ ለማድረግ በርካታ እንግዶችን የጋበዘው የአረና ፓርቲ በትግራይ ከፍተኛ የሆነ አፈና እየተደረገበት መሆኑ ተሰማ። አረና ፓርቲ በትግራይ ክልል ራሱን እስከ ወረዳ ድረስ አደራጅቶ ለዚሁ ጉባኤ የሚበቃ ጉባኤተኞችን ከየወረዳው ምርጫ አድርጎ ያጠናቀቀ ቢሆንም በሚላኑ ሆቴል አዳራሽ ሊያደርገው የነበረውን ጉባኤ በሕወሓት ጣልቃ ገብነት የተነሳ መሰናከሉ ታውቋል። በሚላኖ ሆቴል ከሕወሓት አመራሮች በደረሰው ማስፈራሪያ የተነሳ አዳራሹን አከራያለሁ ያለበትን ቃል አጥፏል። እንደ ምንጮቹ ገለጻ የሚላኖ ሆቴል ባለቤት አዳራሻችሁን ለአረና ፓርቲ የምታከራዩ ከሆነ ችግር ይደርስባችኋል ተብለው ማስፈራሪያ እንደተሰጣቸው ተናግረዋል። በዚህም የተነሳ በሚላኖ ሆቴል ሰፊ አዳራሽ ሊደረግ የነበረው ጠቅላላ ጉባኤ ተሰርሮ አረና ጉባኤውን በጽህፈት ቤቱ ለማድረግ መወሰኑ ተሰምተዋል። እንደ ምንጮቹ ገለጻ የአረና ጽህፈት ቤት ብዙ ሰው ስለማይይዝ የተሳታፊዎችን ቁጥር ቀንሶ በተወሰኑ ሰዎች የምርጫ ቦርድ ተወካዮችና ታዛቢዎች በተገኙበት በታሰበለት ቀን ጉባኤው ይደረጋል ተብለዋል አድማጮቻችን ለዛሬ ያለን የዜና ፕሮግራም በዚሁ ይጠናቃል ወደ ተከታዩ ፕሮግራማችን እንሸጋገራለን መልካም ቆይታ ይህ የኢትዮጵያ ወጣቶች ድምፅ ነው። በየሳምንቱ የምናቀርብላችሁ ከድረገጽ ከተለያዩ ሶሻል ሚዲያ የምናገኛቸው አስተማሪ የሆኑትን ለእናንተ የምናቀርብበት ሰዓት ደርሰናል። ይጀላችሁ የምቀርበው ቲቲ አቦሀይ ነኝ። አድማጮቻችን ተከታተሉን። ከአሌክስ አብርሃም ከሰሞኑ ቲቪ የሞላው የአተላ ማስታወቂያ ነገር አይገርማችሁም? አንዲት ምስኪን እናት ትልቅልቅ እጇን በሰካራም ሹፌር እንደተገደለች ባት ልጅቱ ከዩኒቨርሲቲ ልትመረቅ ትንሽ ቀርቷት እንደነበር በሚያሳዝን ሁኔታ በሐዘን ተቆራምታ ስትናገር አይተን አፍታ ሳይቆይ አንድ ድንጋይ በመፍለት ስራ የተሰማራ ወጣት ቢራ በመጠጣቱ የቢራ ፋብሪካው ሲሸልመው ሶፋና ቤት ኮተት በኩራ ሲናገር ነው ያለ ሚስቱ አዲስ ሶፋ ላይ ተቀምጣ ቢራ እየጠጣች ሁሉ ይታያል። እኔ ግን ይህ ባሏ ከዚህ ሽልማት በፊት ስንት ቀን እየሰከረ ማታ ማታ አጠናፍሯት ይሆን እያልኩ አስባለሁ። እንግዲህ ቢራ ፋብሪካዎች በውዳቂ ቅራቅምቦ የሰው ነፍስ እያስከፈሉ ማየት ሕሊና ላለው የሚያሳዛን ጉዳይ ነው። በጣም የሚያበሳጨኝ ደግሞ አንድ በእድሜ የገፋ አንጋፋ ብሔራዊ ቲያትር አርቲስት በመጠጥ ቤት በር ሲያልፍ እንደ 16 ዓመት ልጅ በጭበራው በጭፈራውና በዘፈኑ ተስቦ መጠጥ ቤት ዘሎ ገብቶ ወጣቶችን ሊመክር ነው ብዬ ሳስብ አብሮ ሲገለፍጥና መጠጥ ሲጨልጥ ማየቴ ለትውልድ ብሔራዊ ስካር የሚያወርስ የብሔራዊ ቀሊል አባትነት ሽበት ሴተኛ አዳሪና መጠጥ ቤት እንዴት እንደሚጠላና እንደሚያረጋግጥ የሚያሳይ አንጋፋ የማርኬቲንግ ሀሳብ የገበያ ውድድርና የማስታወቂያ ጉዳዮች ባውቅም ይህኛው ሞትን ውድቀትና ከሰውነት ተራ መውጣትን የሚሰብኩ አላፊነት የማይሰማቸው ታዋቂዎችን ግን ጸየፋለሁ። በአጭሩ መጠጥ ማለት ከታች እንደሚታየው ምስል ሰዎችን ወደ እንስሳት የሚቀይር ፈሳሽ ነው መጠጥ በማንኛውም መጠን በማንኛውም ሁኔታ ጸያፍ ነው አድማጮቻችን ቁም ነገር እንደገብያችሁ እንተማመናለን በሚቀጥለው በተመሳሳይ ፕሮግራም እስከምንገናኝ በዚሁ የምንሰናበታችሁ እኔ ቲቲያባይ ነኝ ከስራ ባልደረቦቼ ጋር መልካም ሳምንት ኢትዮጵያ ለዘላለም በክብር ትኖር አድማጮቻችን እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣዩ ሳምንት ፕሮግራማችን እስክንገናኝ ቸርክተምን